በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሰባት በዚች ቀን የከበሩ ፊልሞናና አብላንዮስ በሰማዕትነት አረፉ። ይህም ፊልሞንም የእንዴናው ገዢ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። አዝማሪው አብላኔዎስም ጋራ እርስ በርሳቸው ወዳጆች ሆኑ ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተሰማሙ። አዝማሪው ፍልሞንም ልብሱን ወስዶ ለአብላኔዎስ ሰጠው። እርሱም የአብላኔዎስ ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቁሞ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኔዎስ እንደሆነ አሰበ። በፍላጻም እንዲነድፉ ታዘዘ። ያን ጊዜም አዝማሪው ፊልሞና በፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላንዮስን እንዲነድፉ ታዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣችው፣ እጅግም አሰቃየችው። የከበሩ ፊልሞንና አብላንዮስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከኛ ጋር ይሁን፣ ለዘላለሙ አሜን። ሰላም ላብላኒዎስ ክርስቲያናዊ ምንሱ ለፊልሞን ጸጋ እንተ ወሃበ በበልብሱ በበሊህ ሐጽ እምድረ ተመትረ ማእሱ መታሬ ሥጋሁ ሶበቀበላ ሶበቀበላ ለፈውሱ ምክንያት የሚጠት ኮነት ወለእሉ እምርክሱ። ወበዛቲ ለት በዚችለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከኛ ጋር ትኖ፣ ለዘላለሙ አሜን። ቅዱስ ቴዎዶጦስ። ወበዛቲ ዕለት በዚህ ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ አገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲ መኮንኑም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡት አዘዘ። ቅዱሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሄዶ መኮንኑና የረከሱ ጣዖቶቹን ረገመ ዘለፋቸው። መኮንኑ እስቱን በማስፈራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንዲሰዋ በሸመ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው ዘለፈውም። ከዚህ በኋላም የውስጥ ዕቃው እስኪታይ ሰቀለው፣ ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩ ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎችንም እንዲያድሱ፣ ጎኖችንም እንዲሰነጣጥቁ አዘዘ። እሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና፣ አይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ብርታቱን በአየ ጊዜ የራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ቴዎዶጤዎስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ያመሰግንሃ አለው ከተከታተለኝ ክፉ ነገር ሁሉ አድህነኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው እኔንም ከሞት በር ከፍ ከፍ አደረከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን አይን ይሸፍን ዘንድ መሸፈኛ መጣ። ቅዱሱም ይህ ሞትን ለሚፈሩ ነው። እኔ ግን እኔ ግን ክብር ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ሞትን አልፈራም አለ። ወታደሩም ሰይፉን መዝዞ የከበረች ራሱን ቆረጠ፣ የሰማዕትነት አክሊል ተቀበለ። በረከቱ በላያችን ትደር ለዘላለሙ አሜን። ሰላም ለቴዎዶጥዮስ ወስደ ገራትያ በአውዳ ዘሰራ ከመጽየረዳ እየረዳ የተአውቆ ለሕማም ወለስቃይ ስም ከብዳ ደቂቀ አቴና ለአርጤምስ ውሉዳ እንዘይቀስፈዎ በይውስ አነዳ። በሰባት ቅድስት ሥላሴ ሥላሴ የሚለው ሰለሰ ሦስት አደረገ ከሚለው ግእዝ የግዕዝ ስርወ ቃል የተገኘ ሲሆን ሶስት ሶስትነት ማለት ሲሆን በያዘው ምስጢር ግን አንድም ሶስትም፣ አንድነት ሶስትነት ተብሎ ይተረጎማል። ሶስትነታቸው በስም በአካል በግብር አንድነታቸው በባሕሪ በሕልውና በመልኮት በስልጣን በፈቃድ ነው። የስም ሶስትነት አብ ወልድ መንፈስ ቅዱስ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ መንፈስ ቅዱስ እንዲል ማቴዎስ 28 19። የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም ገጽ፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ አለው። ሃይማኖተ አበው አካል ከራስ ፀጉር እስከ እግር ጥፍር ያለው ነው። ገጽ ፊት ነው። መልክ ከራስ ጸጉር እስከ እግር ጥፍር ያለው ነው። አካልም እንዳላቸው ሲያጠይቅ ነብዩ ዳዊት እስማይንቲው ለእግዚአብሔር አበጻርቃኑ ወዝንያ በስለቶሙ ገጹ ለእግዚአብሔር አበል ላይ ገብሩ እኮየ ይወድደዊ ከገብራኒ ወላሃ ኳኒ መዝሙር 33 15 ኢሳይያስም ሰማይን መንበሬ ወምድርን መከደ ገሬ ብሏል። ኢሳይያስ 66 1 ለአብርሃም በመምሬ አድባር ዛፍ ስር ለዮሐንስ በዮርዳኖስ ተገልጸዋል። ዘፍጥረት 18፣ ማቴዎስ 3 16 የግብር ሶስትነት የአብ ግብሩ መውለድ፣ ማስረጽ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ነው። አብ በወልድ ቢያሰጥ አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም እንደ ወልድም አይወለድም። ሃይማኖተ አበው ዘቴዎዶስዮስ ዘቴዎፍሎስ። ይህም ግብራቸው እጹብ እጹብ ተብሎ በእጹብ ይወሰናል እንጂ አይመረመርም።

ሃይማኖት አበው አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ስላን የሚበላለጡ አይደሉም፣ አንድ ናቸው። ይልህቅ አብ እምወልዱ ወልድኒ ይልህቅ እምመንፈስ ቅዱስ ወመንፈስ ቅዱስኒ ይንእስም ወልድ ወልድኒ ይንእስም አብሁ እንዳለ አባ ሕርያቆስ በቅዳሴ ማርያም። ጌታም ሪናቸውን ሲያጠይቅ አነ ወአብ አሐዱ ንህነ ብሏል። ዮሐንስ 10 30 እንዲህም ማለት ሦስት አማልክት ማለት አይደለም፣ አንድ አምላክ ይባላሉ እንጂ ወመለኮትሰ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እንዳለ አባ ሕርያቆስ በቅዳሴ ማርያም። ፀሐይ፣ ክበብ፣ ሙቀት፣ ብርሃን እሳትም ነበልባል ፍህም ሙቀት አላቸው። ነገር ግን አንድ ፀሐይ አንድ እሳት ቢባሉ እንጂ ሶስት ፀሐይ ሶስት እሳት አይባሉም። እንዲሁ ሥላሴም በአካል በግብር በስም በሶስት ቢባሉም ቅሉ አንድ አምላክ እንጂ ሶስት አማልክት አይባሉም። የአንድነታቸውስ ነገር እንደምን ነው ቢሉ በባሕሪ በሕልውና በመለኮት በሥልጣን በፈቃድ አንድ ናቸው። የሕልውና አንድነታቸው በአብ ልብነት ወልድ መንፈስ ቅዱስም ያስቡበታል። በወልድ ቃልነት አብ መንፈስ ቅዱስም ይናገሩበታል። በመንፈስ ቅዱስ እስትንፋስነት አብ ወልድም ህለዋን ናቸው ይተነፍሱበታል። አሃዱ ህላዊ ሆም ወለስላሴ እንዘ ይሄሉ በአካላት ሆም ወእሮያን ሙንቱ በህልውና አብኒ ልቦሙ ለወልድ ወለመንፈስ ቅዱስ ወልድኒ ቃሎም ወለአብ ወለመንፈስ ቅዱስ ወመንፈስ ቅዱስኒ እስትንፋሶም ወለአብ ወለወልድ እንዲል ሃይማኖተ አበው። ቅድስት የሚል የሴት ቅጽል የተቀጸለላቸው ባህሪያቸውን አይተው ነው። ልጅ ከእናቱ ባህሪ እንዲገኝ፣ ይህም ዓለም ከሥላሴ ባህሪ ተገኝቷልና። እናት ለልጇ የሚያሻውን አሳብ እንድታቀርብለት ሥላሴም ለፍጥረት ሁሉ የሚያስፈልገውን ሁሉ አስቀድመው ያዘጋጁለት አይሰጡታል። አንድም እናት ልጇ ቢያስቀይማት ፈጽማ እንዳጠላው ሥላሴ ሰርቀው አመንዝረው ቢበድሏቸው ንስሐ ገብተው ቀኖና ይዘው ቢመልሶ ቢለምኗቸው ይቅር ይላሉና ይህም የሥላሴ አንድነት፣ ሶስትነት ካልተማሩ ስርየተ ኃጢአት ተስፋ መንግሥተ ሰማያት አይገኝምና ይህን ምስጢድ ያፋለሰ ለየራሳቸው ልብ፣ ቃል፣ እስትንፋ ይህንንም ምስጢር ያፋለሰ ለየራሳቸው ልብ፣ ቃል፣ እስትንፋ ሳላቸው ዘጠኝ አማልክት ናቸው እንዳለው እንደ ዮሐንስ አቢ ፍዳን ይቀበላልና ፈጽሞ መጠንቀቅ ያስፈልጋል። ሥላሴ ሥላሴ ትለኛለህ እንጂ ሥላሴ እነማናቸው ትለኝ እንደሆነ ሥላሴማ የሚታየውና የማይታየውን ሁሉ ካለመኖር ወደ መኖር አምጥቶ የፈጠሩ ሕማም ድካም የማይሰማው በሞት የማይለወጥ ገዥ ፈጣሪ ናቸው ሥላሴ እንደ ዛሬ ሁሉ ዓለም ሳይፈጠር አስቀድሞ ባህርያቸው በባህርያቸው ሲያመሰግን የኖር ነበር። ኋላ ግን ክብራቸው በባህርያቸው እንደቀረ አውቀው ሰውና መላየትን ስማቸውን ለመቀደስ ክብራቸውን ለመውረስ ፈጠሩ። ሌላውን ግን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጥረውታል። ሰውን በምድር ላይ ሳለ ፍጥረሳ ሰውን በምድር ላይ ካሉ ፍጥረታት ሁሉ በኩር አድርገው ፈጥረውታል። የመጀመሪያዎች ሰዎች አዳምና ሔዋን በገነት ሰባት ዓመት ከአንድ ወር ከአስራ ሰባት ቀን በገነት ኖረው በጸበለስ ምክንያት ከገነት ወጠው በምድረ ኤልዳ ተቀመጡ። ኩፋሌ አምስት ስድስት ብዙ ወተባዝወ ምልዋ ለምድር ብሏቸው ወልደው ተዋልደው በዙ። የእነርሱ አስረኛ ትውልድ ኖህ ይባላል። በዘመን በዘመኑ እግዚአብሔርን የሚፈራ የሚከተል ሰው ነበረ። የቅድስት ሥላሴ በረከት በሕይወታችን ላይ እንዳይለየን የእግዚአብሔር የአምላካችን መልካም ፈቃዱ ይሆንልን። እንደ ኖኅ አካሄዳችን፣ እንደ መልከ ጼዴቅም በጉዟችን እግዚአብሔር እንድንመስለው የእርሱ መልካም ፈቃዱ ይሆንልን። መጋቢት ሰባት ቀን የሚከበሩ ዓመታዊ ቅዱሳን በዓላት ጻድቁ ኢትዮጵያዊ ንጉሥ አጼ ቴዎድሮስ፣ ቅዱስ ቴዎዶጦስ ሰማይት፣ ቅዱስ ፊልሞን ሰማይት፣ ቅዱስ አብላኒዮስ ሰማይት። ወርሃዊ በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሥላሴ፣ አባ ዘጊዮርጊስ ዘጋስጫ፣ አባ ሲኖዳ የባይታውያን አለቃ፣ አባ ዳንኤል ዘገመዳ ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳት የተሰጠ። በጨለማ የምንነገራችሁ መብራን ተናገሩ በጀሮም የምትሰሙትን በሰግነት ላይ ስበኩ ሥጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፤ ይልቁንስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። ዛቅረው ኩማይዴታ ዘኪሪያ የላፍ ምለት ተጸምዱ ከዘልፈ ልላነበት ወገብ ዘንዴቴ መጻፈ